አሁን የማሳያችሁ ይህ ባለአምፖሉ የደህንነት ካሜራ እንዴት ከስልካችን ጋር በቀላሉ ኮኔክት እንደሚደረግ ነው የማሳያችሁ ማለት ነው። እንግዲህ ይሄ ካሜራ የሚሰራው የራሱ አፕሊኬሽን አለው። ቪ380 ፕሮ ይባላል። ዋይፋይ ቤታችን ካለ ከዋይፋይ ጋር ነው የምናገናኘው ማለት ነው። ዋይፋይ ደግሞ ቤታችን ከሌለ ያለ ዋይፋይ ከፈለግን እዛው አካባቢ ለማየት ከፈለግን ማለት ይሄ ሆትስፖት ስላለው ካሜራው ራሱ እዛው አካባቢ ሆነን ለመመልከት ከፈለግን፣ ሜሞሪ ካርድ ይቀበላል። ሜሞሪ ካርዱን ሳናወጣው እዛ አካባቢ ሆነን ኮኔክት ማድረግ እንችላለን ማለት ነው። እንግዲህ ይሄ ካሜራ እንዳልኳችሁ አምፖል ላይ ነው የሚገጠመው። አሁን እኔ ቀጥታ ገጥመዋለሁ ማለት ነው። እዚህ ጋር እንደምታዩት ቪ380 በሚባል አፕሊኬሽን የሚሰራ መሆን አለበት ይሄ ካሜራ ማለት ነው። መጀመሪያ ይህን ካሜራ እናስርለታለን ማለት ነው፣ ማቀፊያ ላይ የራሱ ማቀፊያ ያለው። ከዛ በኋላ ወደ ስልካችን እንሄዳለን። ስልካችን ላይ እንሄድና ቪ380 ፕሮ የሚባል ከፕሌይ ስቶር እናወርዳለን ወይም ደግሞ ከአፕ ስቶር እናወርዳለን። ለአይፎንም ለአንድሮይድ ይሰራል ይሄ ካሜራ ማለት ነው። ካወረድን በኋላ ጂሜል ያስፈልገናል፣ አካውንት ክሬት ለማድረግ ለአፕሊኬሽኑ ማለት ነው። እና ያን ጂሜል በመጠቀም ክሬት ታደረጋላችሁ። አሁን አፕሊኬሽኑን ክሬት ካደረጋችሁ በኋላ ወደዚህ እንመጣለን ማለት ነው። አፕሊኬሽኑን እንከፍታለን። አሁን የሚያሳያችሁ እንዳልኳችሁ ቅድም በስቴፕ መሰረት ያለ ዋይፋይ እንዴት ኮኔክት እንደሚደረግ ነው ይሄ ካሜራ እና፣ ቀጥታ ወዴት እንሄዳለን? ዋይፋይ ውስጥ እንገባለን። እዚጋ የምታዩት ዋይፋይን እነከዋለን። ከዛ እዚህ ጋ የምታዩት ኤምቪ ብሎ የሚጀምር ካለ ካሜራው የማይ ካሜራው ሆትስፖት ነው፣ እሱን እንነካለን። አሁን ያለ ዋይፋይ ነው ኮኔክት ማድረገው፣ ካሜራው በራሱ ዋይፋይ በራሱ ሆትስፖት ኮኔክት አድርገን እንዴት መጠቀም እንደምንችል ነው ማሳያችሁ ማለት ነው። ከዛ ወደ አፕሊኬሽኑ እንመልሳለን። እዚጋ አፕሊኬሽኑ ጋር ስንመለስ ካሜራውን ያገኘዋል ማለት ነው እዚህ ጋር አድ ብሎ ጠየቀኝ፣ አድርቶ ያላችሁ ከዛ እዚህ ጋር እንደምታዩት አግኝቶታል ማለት ነው። እነኳዋለን እንደዚህ። ከዛ እዚህ ጋር ይጠይቀናል፣ በዋይፋይ ኮኔክት እናርገው ወይንስ ያለ ዋይፋይ በሆትስፖት ይጠይቀናል። እኛ እንግዲህ እንዳልኳችሁ ያለ ዋይፋይ ከፈለጋችሁ ኦንሊ ኤፒ ሆትስፖት የሚለውን እነካለን። ከዋይፋይ ጋር ማገናኘት ዋይፋይ አለ የምትሉ ከሆነ ግን ከእርቀት ለመከታተል ካሜራን ከፈለጋችሁ እዚህ ጋር ኮምፕሌት ዘ ኔትወርክ ኮንፊጌሬሽን የሚለውን እነክታችሁ ከዋይፋይ ጋር ታገናኛላችሁ ማለት ነው። ስለዚህ እኔ አሁን መጀመሪያ ያለ ዋይፋይ ነው የምጠቀም። ፈልገው ኤፒ ሚሊዮን ነካለው። እንደምታዩት አሁን ኮኔክት ሆነ ማለት ነው፣ ያለ ዋይፋይ ማለት ነው። አሁን እዚህ ጋር የምታዩት ያለ ዋይፋይ ከአፕሊኬሽን ጋር ተገናኝተዋል ማለት ነው።